ሰላም ሰላም ውድ ቤተሰቦቻችን፣ እንኳን ወደ ስማርት ቲቪ መጣችሁ። ላለውኝ እንዴት ናችሁ? ሰላም ናችሁ ወይ? አብራችሁን ስለሆናችሁ በጣም የማመሰግነው። እንግዲህ ዛሬ ጽናት ክፍል አርባን እንደዚህ አድርገን አቀርበንላችኋል። እንግዲህ ተከታተሉን። ታዲያ ቪዲዮን ጨርሳችሁ ለማየት ሞክሩ። ላለሁ ይሉ እያለች ነው ኪራ ብላንጂ በሊዋቲውም እንዴት ጥናትን ማለት ነው። አቤት ሙያ በድንገት እንኳን መተነብሽ እጅሽ ምንም አይቀየርም። አሁን ይሄ ጣፍጦ ነው ይላታል። ኪራይ እኮ ነው ውሳጅኝ፣ ማረፊያዋን የወደቀችበትን ያው ልወቀው ብሎ ነው ይዞኝ ይመጣ። እንደዚህ የሆነ ስላዩች በጣም ነው ማመሰግነው ይላል። መመሰጋገኑን እኮ የግል አደርጋችሁት። ሁላችሁንም አመሰግናለሁ። ለምን ነው የምታመሰግነው? ለሁሉ ነገር ስላበላችሁኝ። የተጫወቱ ነው እንግዲህ፣ እንደዚህ እያሉ በጣም ጥሩ ቆይታ እያደረጉ ነው። እኔ ደስተኛ ነኝ ትለዋለች። እኔ የምፈልገው እሱን ነው ይላታል። የአንተን ሀዘን እኮ እዚህ ጋ የሚፈልግ ሰው የለውም ትላለች። ይሄ ነገር ወደ ሙገሳ ፕሮግራም ተሸጋገረ ትለዋለች ሙገሳው ግን እርስ በርስ ነው እንጂ አሁን ለማንኛውም ወደ እኛ ቤት እንሄድ ና ጥሩ ራት ልጋብዛችሁ ትላቸዋለች አይ እኔ ግን ዛሬ ስራ ቀጠሮ አለብኝ ትላለች አይሆንም ወይ ካልሆነ ነገ እናድርገው በፍጹም ትላለች ባይሆን እኔ ሌላ ጊዜ እመጣለሁ ትላለች ጽናትም ምሩ የውን ጠገብ ያለው እዛ ሄጄ ምንም አልሰራም። ጥሪው የራቱ ነው እንጂ ለመብላት ነው ነ የምንገናኘው። ስለዚህ ተዝናንተሽ ትመለሻለች ትላታለች። የሁሉ ጽናት እዛ ቤት ምሩ ብቻ እንዳለች ብቻ አስቢ ና እኔን ለመራቅ ብለሽ ከምትወጃቸው ሰዎች መራቅ የለብሽም። ከፈለግሽ እራቱ ላይ ያለመገኘት ትችያለሽ ትላታለች። ያን ያህል ችግር እኮ የለውም። ለምንድን ነው እንደዚህ የምትሆኑት በየተራ የምትጣሉት? እናንተ ከሌላችሁ ታዲያ ከማን ጋር ነው የምፈታ ምን እኔ እና አሁን ብቻ ትላለች ምሩ። እኔ አልኖርም አለ እኮ እኔ ምን ላድርግ? አንቺ ደስተኛ እኮ እንድትሆኝ ብዬ ነው ይላታል። እኔ አንተ ስለሌለ የምደሰት ስላለ ደግሞ የምከፋ አይደለም ትለዋለች። እንደሱ አይደለም፣ የተሳሳተ አረዳድ ላይ ነህ ትለዋለች። እኔ አንቺ ስለሌለሽ ደስተኛ መሆን ይመስልሻል? ይላታል። እኔ ምን አቅልላለሁ? ትላለች። ስለ ሰው አውቃለሁ ይህን ማወቅ ይላታል። እኔ ስለምፈልገው ብቻ ነው ማወቅ የምፈልገው ትላለች። አዎ ኑሮ ይላታል። እንደውም እራቱን የምሰራው እኔ ነኝ ይላል። አንተ የሰራው ማን ማን ሊበላ ነ ሽንኩርቱን እንደውም በመጥረቢያ እንደምትከፈው ነው። ጎፍ በቃ ሁለታችሁም እንዳትመጡ ትላለች ተናዳ። እንደውም ለምን እንመጣለን ብለው ይናገራሉ ማለት ነው። ልውጣላችሁ እንደውም ምናም ብላ ጥላቸው፣ ሁሉም ጥሏቸው ሄዱ። እነሱ ብቻ ቀሩ ማለት ነው። እሱም ፍንጥር ብሎ ተነስቶ ሄደ። እሷ ግን በአይኗ ትከተለዋለች። ጭየጭቅጭቅ መች ነው የሚቆመው ሰው የጭቅጭቅ ሱሱን ያሻሽላል ብላ ትገርማለች ሆ እያለች ያልሽኝም በሙሉ አጣርቼ ጨርሻ ያለውን ዛሬ ተሰብስበው እራት ይበላሉ ግን አይገላቸውም አይደል እንዴ ብላት ጠይቃታለች ግን የሚባል ነገር የለም ምን ሆነሽ ነው ጻድቅ ለመሆን እየሞከርሽ ነው ትላታለች ወይኔ ጉዴ ጽናት መጣች ትላለች ቀጥ በለሽ ቁሚ ምንም አይነት እንቅስቃሴ እንዳታደርጊ ብላ ለራሷ ነገረች ትደነባበራለች ከዛ አንድነት ምን ሆነሽ ነው? እዚህ ምን ትሰሪያለሽ? ትላታለች። ውሻው ቡችላው ርቦት ሳየው ምናምን ብላ በቃ ድንብርብር ኮል ትፍትፍ ትላለች። የምን ቡችላ ነው? ትቃዣለሽ እንዴ? ይህ ቡችላ እዚህ እኮ ምንም ነገር የለም፣ ትላታለች። እሱን ነው እንዴ? አሁን እኮ ባለቤቱ መቶ ወሰደው፣ ትላለች። ድንብር ብር ያለ ውሸት ወይ ጽናትዬ እየኔ እንደው በእንስሳት ላይ መጨከን አልችልም ታላለች ወይ አንድነት ልታለቅሽ ነው እንዴ ብላ ታጽናናታለች እሷ ይሄ እናንተ ልታጠፋ እንዳሰበች አላወቅሽም አይ ጽናትዬ ምስኪን በቃ ወደ ቤት እንግባ ትላለች ጨለማ ውስጥ ከተደበቀችበት ትመጣለች ማለት ነው ያችኛዋ ገብረ ተንኮል ማለት ነው ስማም ግን እንደዚህ የዚህን ያለ ርቀት ግን ሰውን ለማጥፋት መሄድ ከባድ ነው። በጣም ያሳዝናል። አቤት ክሩቤል መጣህ እንዴ? ሳሎን እንግዶች አሉ፣ ምግብ አለ፣ እንደ ላታል ተዘጋጅቷል፣ ሁሉ ነገር ተሰናድቷል። እንደውም አብዛኛውን ምግብ ሄዶላቸዋል ትለዋለች። ኪሩቤል ግን ደህና ነህ እንደው በማያገባሽ ገባሽ አትበለኝና በደስታ እኮ ከቀን ወደ ቀን እየራቀ ነው ትለዋለች። ላይክ፣ ሰብስክራይብ እና የደወል ምልክቱ መጫነውን እንዳይረሱ። ቪዲዮን ደግሞ ጨርሰው ምችሉ ሰዎች ደግሞ ቪዲዮ ሼር በማድረግ ከኛ ጋር ሆኖ ውላለሁን አብራችሁን ስለሆናችሁ አሁንም በድጋሚ በጣም አመሰግናለሁን አቤት ፈዋ አቤት ፈዋ አቤት ፈዋ ይላል እንዳበል እንዳበላችሁ እንዳጠገባችሁ ምንድን ነው እዛቻና ማስፈራሪያው እንዴ እምሩ ላይ ጥጋበኛ የተዘዝባትን መሰለ ትሏል። አንድነት አጋዣቸው መሰለች ግን አንድ በዛውም ነው እና ገበታውን አንሺው ትላታለች። እሺ ትላለች። እንኳን ደህና መጣሽ ይሏታል። ጓደኛቸውን አንድነት የሚበላቅ አቅርቢላት ይሏታል። እሷ ግን ቢበቃኝ ትላለች። እሺ ውሃ ምናምን ጠጪ፣ ውሃም ጭላትል ና ውሃ ታዘላታለች ማለት ነው። ተጫወቱ እናንተ እንግዲህ ኪራና ጽናት አንድ ላይ ናቸው ማለት ነው ትላለች። ምንድን ነው ነቃ ነቃ በሉና ተጫወቱ ምናምን ነገር ይላል። ተነስታ እንግዲህ ቦታ ቀየረች ማለት ነው። አሁን የጨዋታው ህግ ምን መሰላችሁ? አሁን እዚህ ጋር ያለውን የተጻፈውን ታስረዳላችሁ። እንደዛ ከሆነ እናንተ ጀምሩ ትላለች እንግዲህ። እየተጫወቱ ነው። ደስ የሚል ጊዜ እያሳለፉ ነው፣ እየተጫወቱ እየተሳሳቁ አያስረዳችሁ ነው በምልክት እጇን እያውለው ያለበች፣ እንደሚደርሰው ምናምን ነገር እንደ ወፍ ወይም እንደ አሞራ ምስል እርግብ መሰል የመለሰ ናሆም ነው የመለሰው ናሆም። ተወጣው በል እንግዲህ ትለውለች። በምልክት እያስረዳው ነው። እችማ ትችላለች። ዱድኛ እያሉ ይስቃሉ። ፅናትዬ እኮ ታሳዝናለች። መለሰው እግዚ ተባባሉ ማለት ነው ማለት ነው። ጎበዝና ጎበዝና እሺ፣ እንካ አንሳ እድሌና ቃሉና ያረ፣ በስመ አብ መንፈስ ቅዱስ ይላል። ምንም ማውራት አይቻልም። አንድ ቃል ግን እያስረዳ ነው። ከኪሱ አውጥቶ የሆነ ነገር እያለ ነው። እራሱ በመኪና መሄድ፣ አምፖል ማሰር ምናምን ይመስለኛል። እንደሆነ ራሱ አልገባኝ ፈን እያረጉ ነው

በምልክት ቋንቋ እያስረዳት ነው ማለት ነው። ሩጫ ነው ምንድን ነው? አሎ ኖር ወራ ይመስላል። ድንጋይ ሞርሞል ትሏለስ፣ ምንድ ነው እሱ ራሱ። ያቁም። ሮጠች፣ ድንጋይ ራ ወረች። እንዴት ነው ምንድነው? በቃ በቃ፣ ሰዓታቸው አልቁ ተባለ።